ይልእኔ አበላዋት በጓደኛዋ በኩል ከብቼ በገንፎ አበላዋት። በገንፎ ተደብቄ ተቀተልኩ። አይኗን ነው ያዝከው። አይነ ስውር ነኝ

ስንት አይነት ነው? አይኗን ካሳወርክ አይጥላ በሰባት ተመተበል። በልጅነቱ በልጅነቷ ነው አዎ፣ ምንም ሳታይ ምንም ምንም ሳታይ በልቀቃሽ፣ አይኗን ግለጥ ግለጥ ግለጥ ነው ያልኩ። ና ወደዚህ ተጠቃ፣ ግለጥ በደንብ ቀና፣ በጌታችን በኢየሱስ ክርስቶስ ግለጥ እኮ አልኩህ

ድምፅ አይሰማኝም። በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በስላሴ ስም ሲኦል ታስረናል። ቶሎ ሰባት ጩ ተነሱ። በቃ በቃ ይበቃችሁ። እስቲ ያ ያ አይንሽ ያ ያ ሰው ይታይሻል? ይታየኛለሁ። ሰው ሰው ይታየኛለሁ። በደንብ ይታየኛለሁ። ያ ሰውዬ ምንድን ነው? ምን ለብሷል? ሽርጥ ነው ለብሶ፣ ካቦ ሽርጥ ነው። አረንጓዴ ነው ለበሰው። መቆጠራ ነው ነው። ትምህርት ቤት ትምህርት ቤት በእስክሪብቶ ትቆጣለን።

የመንደሩ መንፈስ ባህሪ ነው። ያን የመንደሩን ባህሪት የመንፈሱን አመራር ታገኘዋለህ። በባህሪ ውስጥ ያለውን ነገር ነው አሁን ለብቻ ማስወራት የሚለው ነው። ብዙ ሰዎች ለብቻቸው ያወራሉ። ዘመድ አያስፈልጋቸውም። ቤተሰብ አያስፈልጋቸውም። በር ዘግተው ለብቻቸው ተደብቀው ያወራሉ። ያ የሚያወራው መንፈሱና ከነፍሳቸው ጋር ያለው መንፈስ ባህሪ፣ ነፍሳቸውም አካላቸውም መንፈሱም ሶስተኛ አካል ይሆናል። እሱ ተፈጥሮ በራሱ ነፍስና ስጋ ነው። እሱ መንፈስ ነው። ሶስተኛ አካል ሆኖ ያወራሉ። ለብቻ ታወራለህ? አዎ። እንደት ነው የምታስወራት? እዚህ ዝቁ ነው። ቆም ቆም እንዳልስ አዘፍናታለሁ፣ አዘፍናታለሁ። በራስ ዘግተን እንደ አስጨፍራታለሁ፣ ከፈለኩ አስጨፍራታለሁ

አንተም እኮ እየተቃጠልክ ነው። ሳይ ሳይ ሳይ ሳይ ነው። ማተብም የለም። እህትማማቾች ናቸው። ታላቅ የቷ ነች? ትልቁ አጭ ልጅ ነች እኮ፣ ገና እሷ እኮ ገና አስራ ስምንት ዓመቷ ነው። አስራ ስምንት ዓመቷ እኮ ነው። አንተ ሚስጥር ነበር። እኔማ ነበርኩ፣ ዛሬ ግን

ግንባር ላይ ወጥቻለሁ፣ ግንባር ላይ ወጥቻለሁ። ስላሴ ስም ስላሴ ስም እንናገራለን እንናገራለን። ቅዱስ ሚካኤል ስም ቅዱስ ሚካኤል ስም እንናገራለን እንናገራለን። ግደላ ነው፣ አፍዛ ነው፣ እሱን ሚስጥር ነው። በእናትህ ተውኝ፣ በእናትህ ተውኝ፣ በእናትህ ተውኝ። ሚስጥር ነው ይሄ። ኦ በእናት በእናት ና ወርዛ ካብረች ዶክ ቁም፣ ተነስ። መጀመሪያ ቁም፣ ቁም። አንተም እጁን አቁም። እሺ በስላሴ ስም አንድ ጋር ስንጠራ ቤት እንላለን። በቅዱስ ሚካኤል ስም ስንጠራ ቤት እንላለን። ጠራ ቤት ታዲያ የዙጤ ለብሰሽ መጣሽ። አታቂም አንችም፣ እንደዚሁ ነው እንለብሳለን። ማን ነው ልበሽ አለችሽ? እሷ ነች ልበሽ አለችሽ። ለምን ለበሳችሁት? አጭሩ ነው ቀሚሱ እና እኔ የለበስኩ እሷ ደግሞ መርጣ ነው አይደለ። ቀሚሱ ሁሉ አጭር ነው። ያው እኮ በቃ እንግዲህ ያው ገብቷል እኮ ሰራዊት፣ እንቺም ጋ ያው ገብቷል። ሚስጥር ነኝ ያልናገርም ነው የሚለው። ማተብ የለም ምን የለም ባዶ ነው። ለምን በጠስሽው ወይ ነጠላሽን፣ ልበሱ። የት አልነጠላችሁ? ያው እዛ ጋ እና በደንብ ቀጥቅጭ ጭሉ እዚህ እሺ በል ተዘጋጅ። አንተ እዚህ ያለው በሙሉ ምንድን ነህ አንተ? አጋንንት፣ አጋንንት፣ አጋንንት። ተነስኩም። እዚህ ምን አደረከው? በስክሪፕቶ አጠፋሁት። አጠፋሁት? በስክሪፕቶ አዎ። ሰይጣን፣ አጋንንት፣ ሰይጣን፣ ተመትተን የገባኸው ወይስ በስክሪፕቶ ነው የገባኸው? በስክሪፕቶ ነው የገባሁት። ምን ልታደርገው ምን ልታደርገው ነው የገባኸው? እንዳይማር ነው። አራት ዓመት ቁጭ ብለሃል። ስንት ናችሁ? አንድ ሰይጣን። ተምርክ በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም ወደ ሲሆን እንገባለን ቶሎ ሰባት ጮህ ነብጠ

እንጀራን እንዳይበላ እስካሁን ያድግ ነበር ልጁ። እሺ፣ አስቀመጥኩት። እኔ አውሸኘኝ፣ ና። እሺ ስንት ዓመት ነው እስኪ ያዝከው? ስድስት ዓመቴ ነው። ስድስት ዓመቴ ነው። ለምንድን ነው እምትለው? በቃ እንደዚህ ነኝ። እኔ እንደዚህ ነኝ። ማን ነው ስም? የእኔ ወዘንጋላ ነው

ግጥም የለውም እንዴ? ግጥም የለውም? ግጥሙን ግጥሙን አንችልም አባ አንችልም አዳላ አዳሌ ብቻ ነው አ አው እሺ ስንት ናችሁ ዛሮቹ እኛ አንድ ብቻ ነው እና ማና ማና እ እንትን እንትንም አለን ድግምትም አለን ድግምት አለን እ እንትን ሮጦ እንዳያመልጥ ብሎ ሰርተውበታል ሮጦ እንዳያመልጥ ድግምት እንትን እንትን ድግምቱ አብልተውት ነው እ ዳሞ ልጁ ዳሞ ሮጦ እንዳያመልጥ ብሎ ይሄማ ከዳነ በስማም ብሎ አበሉት። አንተ አስደገሙበት ላው ላይ ማለት። ምን ሮጦ እንዳያመልጥ ሩጫ ነው ወይስ ምን? አንተ ሮጦ ይሄ መቶ ሜትርም ይሆናል አሉ። ልጁ ማለት መቶ ሜትርም ሮጦ እንዳያመልጥ ልጁ ቦዲጋርድም ነው እና መቶ ሜትርም መሮጥ ይችላል። ከዛን አንተ ሮጦ እንዳያመልጥ አንተ አስተበተቡበት ላው ላይ ማለት። ከዛን ድግምቱን ደግሞ አበሉት። ስንት ናችሁ ጠቅላላ? አንድ ላይ ሶስት ነን ምን እናምን አዳልሞቴ አዳልሞቴ ሰንጋላ እንት ድግምትና የበላው ነው ያለን የበላ ሶስት ናቸው። አዎ ሶስት ናቸው። አዳልሞቴ ሁለት ድግምት አዎ። አሁን ትሄዳላችኋት? እኛ እንሄዳለን በቃ በመስቀሉ ነው አዳልሞቴ በመስቀሉ ነው የተያዝኩት። የምን ብሎ ነገር የለም። ቶሎ የዛር ቡዳ አዞረ አለው። ሳዞረው ነው ምንድነው የምታዞረው? በቃ አስራ አምስት ዓመቴ ነው የዛር ቡዳ መተት ደግሞ አለ። በቃ ሳዞረው በከተማው ሰው እንዲጠላው ምን አድርጌ በቃ ስታሁን ሀያ ሰባት አመቱ ነው። ድግሪ ያገኝ ነበር። ዶክተር ነበር አልከኝ፣ ዶክተር ይሆን ነበር። እስካሁን ዶክተር ይሆን ነበር? አዎ። ታዞረዋለህ? አዞረዋለሁ። በቢያሳ በምን በእግር ነው የምታዞረው? አዎ፣ በእግሩ በባስ በምን እንደ ዛር ቡዳን ነው የማዞረው። የዛር ቡዳን እያደረኩኝ፣ ምን ሠርቶ ነው በባስ ዝም ብለህ የምታዞረው? ወዴት ትወስደዋለህ? ከተማ እንወዳለና እኛ። ዛር ቡዳን ትሰልላለህ? ከተማው? አዎ። መተትም አለ። አዞረዋለሁ። ስንት ሰዓት ሙሉ በቃ አዙረዋል፣ ግን ማርያም ትወደዋለች። አዙራ ደግሞ ትመልሰዋለች። ጊዮርጊስ ይወደዋል፣ ጸሎትም ያደርጋል። በቃ መተት ደግሞ አለ፣ መተት አለ ደግሞ። መተቱ ደግሞ ምን አርግ የተባልክ መተት፣ በቃ ሰው እንዳይሆን። ትምህርት ይማር ነበር የማታ በማታ እስከ ዘጠነኛ ክፍል መጣ። ከዛ የቀን እማራለሁ ብሎ ከወንድሙ መጣ፣ መጣና ከዚያ በኋላ የቀን ሲማር በቃ ቅናት አስመተተችበት። ለምን አለቃ ሲሳራ የነበረበት የምን ጥበቃ? የመኖሪያ ቤት የመኖሪያ ቤት ጥበቃ፣ እሱም ያስቀናል። በቃ በትምህርቱ ጎበዝ ነበር። በየደረጃው ዲያብሎስ የራሱ ተወካዮች አሉት። ሽንኩርት ቸርቻሪዋም ጋር ተወካይ ያለው፣ ሊስትሮም ጋር ተወካይ ያለው አስር ጫማ በቀን ጠረገ እያለ የሚያይ የሰይጣን ተወካይ አለው። የሚያስቆጥር ማለት ነው፣ ፌስታል የሚያስቆጥር ጎረቤት ተወካይ አለ። ዛሬ ስድስት ፌስታል እዚህ ቤት ገብቷል እያለ ጠዋት ስትሄድ አንድ፣ ስትገባ አንድ ፌስታል፣ እንደገና ማታ አንድ ፌስታል። የሚገርም ነው፣ እዛ ፌስታል ውስጥ ምን እንዳለ ባናቅም ቤቱ በፌስታል ሞልቷል እያሉ ጎረቤት እያዩ ደማቸው የሚፈላ የሰይጣን ተወካዮች አሉ። በየደረጃ ሰው ባለበት ቦታ ላይ የሱ ተወካይ አለ። ምስት አንተ ጉዳዝ አስራ አምስት ዓመቱ ነው ዛሬ አይነት ዛር ቡ ላይ ጋይንት ሲማር ነው የያዝን። ጎበዝ ነበር አንደኛ ነበር የሚወጣው። የት ላይ ጋይንት ነው? ያው አዎ ደቡብ ጎንደር አዎ አንደኛ ወጣ ነበር አንደኛ ነበር የሚወጣው። እንዲ ፍዝዝ ድንግዝ አላለም ነበር። በቃ ያለ ነበር ያ አዎ ጊዮርጊስ ግን ከጎኑ ነው። እኛ አስታውን ህይወቱን እናጠፋው ነበር። እሱ ነው ገድቦ የያዘው። መጣ ወደ አዲስ አበባ ገድቦ ያዛችሁ ጊዮርጊስ ጥላ ገደፋው ነው። ጥላ ገደፋው? አዎ አዎ እሱ ነው። እስካሁን ይወቱ የለም ነበር፣ 15 ዓመት ይሄ ነገር ትላለህ። ና ወደዚህ። እሺ ምንድን ነው ነው ከበቤት ሰቦች እንዳትስማማ አድርጋትም እያለው። በቃ አሁን ግን ረክቶኛል፣ አሰቃይቻታለው። የኢኮኖሚ ተንታኞች ብዙ አይነት አካሄዶችን ለመተንተን ይሞክራሉ። ከአንዳንድ የኢኮኖሚ ገለጻ ባህሪ ውስጥ አንጻር ሲታይ ደግሞ ትንታኔያቸው ሰው ስራ አይሰራም ነው፣ አንደኛው። ሁለተኛው የስራው መስክ በተለያየ አይነት መንገድ ደካማ ነው ነው ለእድገቱ ትልቅ ለእድገት መምጣት ትልቅ አስተዋጽኦ የሚያደርገው በአብዛኛው የስራ ጊዜ አለመኖር ነው ይላሉ። መንፈሱስ መንፈሱ ትንታኔ ውስጥ አልገባም። መንፈሱ ሳይንስ ውስጥ አልገባም። መንፈሱ አእምሮ ውስጥ ያለው ጥቃት ሜዲካል ትምህርት ውስጥ አልገባም። መንፈሱ በኢኮኖሚ በኢኮኖሚስቶች አስተሳሰብ ፕላን ውስጥ አልገባም። እየሰራ እየሰራ ፋብሪካው የሚደይበት ጊዜ አለ። እየሰራ ነው። መኪናው ቀን ከሌሊት እየሰራ ገንዘቡ የማይጨበት ጊዜ አለ። ግን እየሰራ ነው። የመናፍስት ዓለምን እረስተናል። በቃ እሺ። ምን አርግ እንዳትማር እንዳትማር ታመተ ነው። መተት አራት። እሺ፣ ሌላው ቁጣ ሰባት፣ ቁጣ ሰባት። እሺ፣ መተቱ ምን አድርገህ ተባልከና፣ መተቱ እንዳትስማማ እንዳትማር ነው መተቱ። እንዳትማር በሴት ነው፣ ወንድ በወንድ በቃ ቀናውባት። ቀናቱ ምንድነው? አላማ አለኝ ትለኛለች። አላማ አለኝ ቤተሰቦች ይረዳለሁ እኔ ማራለሁ ትለኛለች ከዛ ቀና ሰጣሃት እኔ አበላዋት በምን በጓደኛዋ በኩል ገብቼ በገንፎ አበላዋት በገንፎ በገንፎ ገንፎ ትወዳለች ገንፎ አዎ ገንፎና በሶ ትወዳለች ሴት ጓደኛዋ በኩል ገብቼ አበላዋት ገንፎ ገንፎ በጣም አበላዋት ይጣፍጣል እያለች ስንት ዓመት ነው ከገባህ አንተ እኛ አራት አመታችን አላማለኝ አለኝ የሚለውና ሰው አትወድም